ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች፣ እንደምናላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ነጭ ሽንኩርት በማር የሚሰጠውን ጥቅም ይሆናል። በተለይ በተለይ ዛሬ ነጭ ሽንኩርትና ማርን አዋህዳችሁ አንድ ላይ ለቀናት ታስቀምጡታላችሁ። ከዛ በኋላ እየቆየ ሲሄድ እጅግ በጣም በርካታ ጠቀሜታ አለው። እስቲ ነጭ ሽንኩርት እና ማረን አንድ ላይ አዋህደን አስቀምጠን ብንጠቀም ምንድን ነው ጥቅሞቹ? በጣም ከተለያየ የሰውነት ክፍሎች ጋር ተያይዞ በጣም ትልቅ ጠቀሜታ አለው ይሄ ነገር። ለምን ያህል ጊዜ መቀመጥ አለበት? አዘገጃጀቱ እንዴት ነው? ጠቀሜታው ምንድን ነው? በአጠቃላይ ነጭ ሽንኩርት በማር ለውሳችሁ ብትጠቀሙ የምታገኙትን ጥቅም እነግራችኋለሁ። አብራችሁ ይቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ደወል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይህን መረጃም ላይክና ሼር አድርጋችሁ ደግሞ ሌሎችም ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን ንግባ እንግዲህ ንግባ ነጭ ሽንኩርት በማር ለቀናት ማስቀመጥ ነው። አሁን ነጭ ሽንኩርትና ማርን ወዲያው አዋህዳችሁ ስትመገቡትና አንድ ላይ ደግሞ አስቀምጣችሁ ቢያንስ ከአስራ አምስት ቀን እስከ አንድ ወር ድረስ ሊቀመጥ ይችላል። እንደዛ አስቀምጣችሁ ስትጠቀሙ የሚሰጣችሁ ጠቀሜታ እጅግ በጣም እየተለያየ ነው። አቆይታችሁ ስትጠቀሙት በመጀመሪያ ከዚህ ከአስም ህመም ጋር ተያይዞ ወይንም ከመተንፈሻ አካላት ጤና ችግር ጋር ተያይዞ እጅግ በጣም ትልቅ ጠቀሜታ ይሰጣችኋል በተለይ አስም የሚያስቸግራችሁ ሰዎች ማታ ከመኝታ በፊት ወይንም ደግሞ ጠዋት በባዶ ሆዳችሁ አንድ የሾርባ ማንካ መውሰድ ይኖርባቸዋል። ይሄ ከአስም ህመም ጋር ተያይዞ በጣም ትልቅ መፍትሄ ይሆናቸዋል። አስምም ብቻ ሳይሆን በአጠቃላይ ከዚህ ከመተንፈሻ አካላችሁ ጋር ተያይዞ ለምሳሌ የትንፋሽ መቆራረጥ ችግር ካለባችሁ፣ ሳል ካለባችሁ፣ እንደዚህ እነዚህ አይነት ከመተንፈሻ አካል ጤና ጋር ተያይዞ ችግር ካለባችሁ ጠዋት ጠዋት በባዶ ሆዳችሁ መውሰድ ወይንም ማታ ከመተኛታችሁ ቀደም ብላችሁ ይሄ ነጭ ሽንኩርት በማር አዋህዳችሁ ያዘጋጃችሁትን አንድ የሾርባ ማንካ መውሰድ ከዚህ ችግር ጋር ተያይዞ በጣም ጥሩ መፍትሄ ይሆናችኋል። ሌላ ሁለተኛው ከዚህ የኮሌስትሮል መጠንን ከመቀነስ ጋር ተያይዞ በተለይ ይሄ ኤልዲኤል የምንለው የኮሌስትሮል አይነት ሰውነታችን ላይ እየጨመረ ከሄደ ከዚህ ቅድም ነግሬያቸዋለሁ፣ በተለይ የደንቡ አንቧችሁ ላይ እየተለጠፈ የሚሄድ ከሆነ በጣም የደንቡ አንቧን በማጥበብ ለደም ግፊት፣ ለልብ ህመም፣ ለስትሮክ፣ ለስኳር፣ ለተለያዩ ህመሞች ሊያጋልጣችሁ ይችላል። ስለዚህ እንደዚህ አይነት ባድ ኮሌስትሮል ወይም መጥፎ የኮሌስትሮል አይነትን ከሰውነታችሁ ስር ማስወገድ አለባችሁ። በተለይ ይሄ ነጭ ሽንኩርት በማር ከደም ቧንቧችሁ ላይ መጥፎ ኮሌስትሮልን የማጽዳት አቅሞ በጣም ከፍተኛ ነው። ለዚህ ግልጋሎት ጠዋት ጠዋት በባዶ ሆዳችሁ አንድ የሾርባ ማንካ መውሰድ ነው። ይሄ ከደም ቧንቧችሁ ላይ ኮሌስትሮልን እያስወገደ ጤናማ እንድትሆኑ ያደርጋችኋል። ሌላ ሶስተኛው ካንሰርን ለመከላከል። በተለይ ስለ ካንሰር የተወሰነ ነገር ለማለት፣ በአሁን ሰዓት ላይ የካንሰር ስርጭት በጣም እየበዛ መጥቷል። በወንዶችም በሴቶችም ላይ የጡት ካንሰር፣ የማጸን ካንሰር፣ ወንዶች ላይ የፕሮስቴት ካንሰር፣ የሳንባ የጉበት ካንሰር፣ የጉሮሮ ካንሰር እንደዚህ አይነት ካንሰሮች በተለይ አሁን ላይ የሚያዙ ሰዎች ቁጥር በጣም በከፍተኛ ሁኔታ እየጨመረ ነው። እንደነዚህ አይነት የካንሰር አይነቶችን አስቀድማችሁ እንደዚህ ተፈጥሯዊ በሆኑ መንገዶች መከላከል ያስፈልጋል። ይሄ ነጭ ሽንኩርት በማር በተለይ ደግሞ መጠቀም የካንሰር ሴል ስርጭትን በከፍተኛ ሁኔታ ይቀንሳል። ሰውነታችሁ ላይ ካንሰር ሴሎች እንዳይነቃቁ የማዳከም ስራን ይሰራል። ስለዚህ አስቀድማችሁ ከካንሰር ጋር በተያያዘ ጤንነታችሁን በዚህ መጠበቅ ትችላል።

ሌላኛው ከአጥንት ህመም ጋርም ተያይዞ እንደዚሁ ጥቅም ይሰጣል። በተለይ የመገጣጠሚያ ህመም ካለባችሁ በተለይ በተለይ ደግሞ በቅዝቃዜ ወቅት ይሄ የመጠስጠዝ ይሄ የመገጣጠሚያዎቻችሁን ቁርጭምጭሚታችሁን በጣም የማመማ የመውጋት አይነት ስሜት ያለባችሁ ሰዎች ከቅዝቃዜ ጋር ተያይዞ የሚነሳባችሁ የአጥንት ህመም ካለባችሁ፣ ጠዋት ጠዋት በባዶ ሆዳችሁ አንድ የሾርባ ማንካ ይሄንን ነጭ ሽንኩርት በማር አዋህዳችሁ ብትወስዱ እንደዚህ አይነት ችግሮችን በከፍተኛ ሁኔታ ያሻሽልላችኋል። ለዚህም ግልጋሎት እንደዚሁ ልትጠቀሙ ትችላላችሁ። ሌላው የዚህ ከቆዳ ጋር ተያይዞ ደግሞ የሚሰጠን ጠቀሜታ አለ። በተለይ ይሄ አሁን ነጭ ሽንኩርት በማር ተዋህዶ በሚቀመጥበት ጊዜ በጣም ከፍተኛ አንቲኦክሲደንቶችን በውስጡ ያመነጫል። ይሄ በተለይ በፊታችሁ ቆዳ ላይ ያሉ ችግሮችን ያስወግዳል። በቆዳችሁ ላይ ያለ ችግሮችን በከፍተኛ ሁኔታ ያስወግዳል። አሁን ቡግር፣ ሽፍታ እንደዚህ አይነት ችግር ካለ ከቆዳችሁ ላይ የማስወገድ ስራን ይሰራል። ያለ እድሜ ቆዳችሁ እንዳይሸበሸብ ያደርጋል ይችላል። ተፈጥሯዊ የቆዳ ከለራችሁን፣ ውበታችሁን፣ ወዛችሁን፣ ጥንካሪያችሁን ይዛችሁ እንድትቆዩ የማድረግ አቅሙ በጣም ከፍተኛ ነውና ለቆዳም እንደዚሁ ትልቅ ጥቅም ይሄ ነጭ ሽንኩርት በማር እንዳለው ልታውቁ ይገባል። ሌላኛው ከስኳር ህመም ጋር ተይዘው በነገራችን ላይ የስኳር መጠንን ለመከላከል ይረዳል። አሁን እዚህ ጋር ግን በደንብ ማወቅ እና ጥንቃቄ ማድረግ ያለባችሁ ማሩ ንጹህ መሆኑን ነው። ትክክለኛ ተፈጥሯዊ ንጹህ ማር ካገኛችሁ የስኳር መጠናችሁን በከፍተኛ ሁኔታ የመከላከል ስራን ይሰራል። ነገር ግን ሌላ ባዕድ ነገሮች የተደባለቀበት ስኳር፣ ሌላ ሌላ ነገር የገባበት ማር ከሆነ የምትጠቀሙት ይሄ ይብለጥ ለስኳር ህመም የማጋለጥ እድል ይኖረዋል። የማሩን አይነት ጥንቃቄ አድርጋችሁ ንጹህ ማር ከሆነ ለዚህ ነጭ ሽንኩርት የምትጠቀሙት ከስኳር ጋር በተያያዘ ሰውነታችሁ ላይ የተረጋጋ የስኳር መጠን እንዲኖር በአጠቃላይ ስኳራችሁን ለመቆጣጠርም እንደዚሁ እንዲሁ ይረዳችኋል። ይህን ማወቅ ያስፈልጋል። ሌላኛው ከዚህ ከአፍ ጤና ጋርም ተያይዞ በተለይ በተለይ የአፍ ውስጥ ጤናን በከፍተኛ ሁኔታ ያሻሽላል። አሁን ነጭ ሽንኩርት በማር በምትወስዱበት ጊዜ ለምሳሌ በአፋችሁ ስር መጥፎ ጠረን እንዲፈጠር የሚያደርጉ የጥርስ መቦርቦር ችግር እንዲፈጠር የሚያደርጉ መጥፎ ባክቴሪያዎችን በከፍተኛ ሁኔታ ያስወግዳል። ነጭ ሽንኩርት ማር በተፈጥሯቸው የአንቲባክቴሪያ ባህሪ ስላላቸው እነዚህ ባክቴሪያዎችን ከአፋችሁ ስር ያስወግዳል። ይሄ አሁን መጥፎ ፍጠረን ያለባችሁ የድድ መድማት የጥርስ መቦርቦር በአጠቃላይ በአፍ በጤ በአፋችሁ ስር በጥርሳችሁ አካባቢ ያለ ችግር ካለ ይሄ ነጭ ሽንኩርት በማር ብትጠቀሙ እጅግ በጣም ለዚህ ግልጋሎት ትልቅ ጠቀሜታ ይሰጣችኋል። ሌላኛው ክብደትን ለመቀነስ ቦርጭን ለማጥፋትም እንደዚሁ መጠቀም ትችላላችሁ። በተለይ በተለይ እንግዲህ የምግብ መፈጨት ስርዓትን በከፍተኛ ሁኔታ ያቀላጠፋል። ሆድ አካባቢ የተከማቸው የስብ ክምችትን እንደዚሁ ለማስወገድ ይረዳል። ሆድ ብቻ ሳይሆን ከዚህ ከቦርጭ ቃር ብቻ ሳይሆን ከአንጀት ጤና ጋርም ተያይዞ ነጭ ሽንኩርት በማር እጅግ በጣም ትልቅ ጠቀሜታ አለው። ከጉበት ጤና ጋርም እንደዚሁ በተያያዘ ትልቅ አስተዋጽኦ ያደርጋል። በነገራችን ላይ በቀን ከስድስት መቶ እስከ አንድ ሺህ ሁለት መቶ ሚሊግራም ነጭ ሽንኩርት መውሰድ ለጉበታችሁ ጤና እጅ እጅግ በጣም ጠቃሚ ነው። ይሄ ጉበታችሁን ከመርዛማ ነገሮች የመከላከል ስራን ይሰራል። ጉበት አካባቢ የስብ ክምችት እንዳይፈጠር የመከላከል ስራን ይሰራል። ለጉበት ጤና በጣም አስፈላጊ ነው። በአጠቃላይ በሽታ የመከላከል አቅማችሁን በከፍተኛ ሁኔታ ታሻሽላላችሁ። ታዲያ ይሄንን ሁሉ ያየናቸውን ጥቅም ከነጭ ሽንኩርትና ከማር ለማግኘት እንዴት አዘጋጅተን መጠቀም አለብን የሚለውን ልንገራችሁ። በመጀመሪያ ምን ታደርጋላችሁ ነጭ ሽንኩርቱን በደንብ አድርጋችሁ ልጣችሁ አጥባችሁ ታዘጋጃላችሁ። ከዛ በኋላ ትንሽ መጨፍጨፍ ወይንም ደግሞ መከታተፍ አለባችሁ። በጣም ድቅቅ ማድረግ የለባችሁም፣ ነገር ግን በምስሉ ላይ እንደምትመለከቱት ጎረድ ጎረድ እያደረጋችሁ ትጨቀጭቁታላችሁ። ከዛ በኋላ ጠርሙስ ውስጥ ተከቱትና በደንብ በሚገጠም በሚዘጋ አይነት ጠርሙስ ውስጥ ከቱታላችሁ ከዛ በኋላ እላዩ ላይ ማሩን ጨምራችሁ በደንብ አድርጋችሁ አዋህዳችሁ ወይንም አደባልቃችሁ ከድናችሁ ማስቀመጥ ነው ከዛ ከድናችሁ ካስቀመጣችሁ በኋላ በቀን በቀን እየከፈታችሁ ከውስጡ ጋዙ እንዲወጣ ማድረግ አለባችሁ ቀን በቀን እየከፈታችሁ በውስጡ ያለውን ጋዝ እንዲወጣ እያደረጋችሁ ቢያንስ ከሀያ ወይንም ከአስራ አምስት ቀን እስከ አንድ ወር ድረስ አስቀምጡት፣ ይህንን ውህድ። ከዛ በኋላ ከአንድ ወር በኋላ ራሱ ቀስ እያለ እየቀጠነ ይሄዳል። ያኔ ፍሪጅ ውስጥ አስቀምጣችሁ ከላይ እንደነገርኳችሁ በቀን አንድ የሾርባ ማንካ መጠቀም ነው። ይሄ በነገራችን ላይ ከስድስት ወር እስከ አንድ ዓመት ድረስ አስቀምጣችሁ ልትጠቀሙበት ትችላላችሁ። ከላይ ያየናቸውን በጣም ትላልቅ የጤና ጠቀሜታዎችን ይሰጠናል። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ይጠቅማል ያስተምራል ምለውን ሀሳብ ይሸላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ